በሩሲያና በዩክሬን መካከል ያለው ጦርነት ወደ አራተኛ ዓመቱ እየተጠጋ ባለበት ወቅት በምዕራባውያን ማዕቀብ ዙሪያ አዲስ አነጋጋሪ ጉዳይ ተሰምቷል። ዘገባዎች እንደሚያሳዩት ሩሲያ በምዕራብ ሀገራት የተመረቱ ጥቃቅን የመለዋወጫ ዕቃዎችን ተጠቅማ አዳዲስ ሚሳኤሎችን እየገጣጠመች ነው። ይህ ሁኔታ በጦርነቱ ላይ ትልቅ ስጋት የደቀነ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ይህን ተከትሎ ምዕራባውያን ጨዋታ ማቆምና ማዕቀቦችን ማጠናከር እንዳለባቸው አሳስበዋል። ከተለያዩ የምዕራባውያን ሀገራት የሚመጡ የምርመራ ዘገባዎች እንደሚያሳዩትም እንደ አውሮፓውያን አቆጣጠር ከ2024 ጀምሮ በሩሲያ በተወነጨፉ የክሩዝ ሚሳይሎችና ድሮኖች ውስጥ በበርካታ የአሜሪካና የአውሮፓ ኩባንያዎች የተመረቱ አካላት እንደተገኙ አጋልጠዋል። እነዚህ ክፍሎች በዋናነት ለወታደራዊ አገልግሎት ያልታሰቡ ቢሆንም በሦስተኛ ወገን አገሮች በኩል በድብቅ በመግባት ለሩሲያ የጦር ኢንዱስትሪ ወሳኝ መሆናቸው ተገልጿል። ይህም አሁን ያሉት የቴክኖሎጂ ማዕቀቦች በቂ አለመሆናቸውን የሚያሳይ መሆኑን የዩክሬኑ ፕሬዝዳንት ዘለንስኪ ተናግረዋል። ከዚህ ጋር በተያያዘ ፕሬዝዳንት ዜሌንስኪ የሩሲያን ጦርነት የምትረዳ ሌላዋን ትልቅ አገር ቻይናን በይፋ ከሰዋል። ቻይና የሰላም ዋጋን በማሳነስ እንዲሁም የጦር መሳሪያ አካላትን ለሩሲያ በማቅረብ ላይ እንደምትገኝ ዜሌንስኪ ተናግረዋል። ይህ የድብቅ ድጋፍና የምዕራባውያን እርዳታ መዘግየት ሩሲያ እንደ አውሮፓውያን አቆጣጠር በ2024 ብቻ ያልተለመደ ግስጋሴ እንድታደርግ አስተዋጽኦ አድርጓል። በተለይ በምስራቅ ግንባር ባለፈው ህዳር ወር ብቻ ሩሲያ እስከ 600 ካሬ ኪሎ ሜትር የዩክሬንን መሬት መቆጣጠሯ አዲስ ትልቅ ክስተት ሆኗል። በዚህም የዩክሬን የመከላከል አቅም መቀነሱ የዚህ ዋና ምክንያት ነው እየተባለ ነው። በሌላ በኩል በሩሲያና በኔቶ መካከል ያለው ውጥረት እየጨመረ ነው። ሞስኮ በቅርቡ በምስራቅ አውሮፓ በድሩኖች የአየር መከላከያዎችን ለመቆጣጠር ሞክራለች በሚል የቀረበባትን ክስ አስተባብላለች። ሩሲያ ይህንም ብትክድም የኔቶ ዋና ጸሐፊ ሩሲያ በቤላሩስና በባልካን ቀጠና ተጨማሪ ግዙፍ ኃይል የማሰለፍ እቅድ እንዳላት አስጠንቅቀው ሁኔታው ወደ ከፍተኛ ደረጃ እንዳያድግ ስጋታቸውን ገልጸዋል። የኔቶ ወታደራዊ አቅም ዝግጁነት እንዲጨምርም ጥሪ አቅርበዋል። ፕሬዝዳንት ዘለንስኪ የሚያቀርቡት ይህ አዲስ ማስረጃ በሩሲያ ላይ የሚደረገው የኢኮኖሚ ግፊት እንዲጠናከር የያዙትን አቋም የሚያጠናክር ሆኖ ቀርቧል።